ጤና ይስጥልኝ የተከበራችሁና የተወዳቸው የኢትዮ ኒውስ ቤተሰቦች፣ እንደምን አላችሁ? የዕለት ዜና ውጃችን ነው ጀምረዋል። አዳዲስና ወቅታዊ መረጃዎችን ማስደመት ጀምረናል። በቅድሚያ አማራ ዜናዎችን ነግራችኋለሁ፣ አብራችን ይቆዩ። በአገዛዝ ጦርና አፋኖ ኃይሎች መካከል የሚደረገው ውጊያ በተለያዩ አካባቢዎች ዛሬም ቀጥሏል። ባለፉት ሁለት ዓመታት በአማራ ክልል የሚካሄደው ጦርነት ዛሬም የቀጠለ ሲሆን የፋኖ ኃይሎች አንድነታቸውን ለማጠናከር ያለመ እንቅስቃሴ ላይ ይገኛሉ። ይህንን የፋኖ አንድነት ጉዳይ አሁናዊ ሁኔታ በተመለከተ የፋኖ አመራሩ ተናግረዋል። ጦርነቱ አስከፊ ከመሆኑም በላይ አገዛዙ ይሁነኝ ብሎ በንጹሃን ላይ የሚፈጽማቸው ጥቃቶች ተበራክተው ቀጥለዋል። የአገዛዙ ጦር በጎጃም በሰርግ ቤት ውስጥ በመግባት ስምንት ንጹሃንም በግፍ መግደሉም ነዋሪዎች ነግረውናል። በዝርዝር እነግራችኋለሁ። የኢትዮጵያ ጤና ባለሙያዎች ጥያቄያቸው እንዲመለስ የሚያደርጉት እንቅስቃሴ በመላ አገሪቱ እየሰፋ መጥቷል። ጥያቄያቸውን ለመመለስ ሳይሆን ለማፈን አገዛዙ እየተዘጋጀ ነው የተባለ ሲሆን የጤና ባለሙያዎችና ተቋማት ግን ጥያቄዎቻቸው የማይመለሱ ከሆነ ስራቸውን ለማቆም ቀን ቆርጠዋል። መንግስት የጤና ባለሙያዎችን ጥያቄ ላቀረቡበት ጥያቄ ተገቢ ምላሽ መስጠት አለበት ያለው ደግሞ የኢትዮጵያ ጤና ባለሙያዎች ማህበር ነው። በዚህም ላይ ዝርዝር አዘጋጅተናል። አርባ በመቶ የሚሆነው የትግራይ ክልል ግዛት በወራሪዎች ስር ነው የሚገኘው። የጊዜያዊ አስተዳደሩ ዋነኛ ተልዕኮ የክልሉን የግዛት ወሰን ማረጋገጥ ነው ሲሉም በአብይ አህመድና በህወሓት የተመረጡት ፕሬዚዳንት ሌተናል ጀኔራል ታደሰ ወረደ ተናገሩም። ፕሬዚዳንት ሌተናል ጀኔራል ታደሰ ወረደም የተፈናቀሉ ዜጎችን ወደ ቀያቸው መመለስ የሚሆን የትግራይ ህገ መንግስታዊ ግዛቶችን ከጦርነቱ በፊት ወደ ነበረበት እንዲመለሱ ማድረግ የፌዴራል መንግስቱ ኃላፊ ጭምር ነው ሲሉ ተናግረዋል። በዚህም ላይ ዝርዝር አዘጋጅተናል። ጅቡቲና ሶማሊያም የኢትዮጵያን የጫት ግብይት እያተራምስ ነው ሲል የብልጽግና ፓርላማ ተወያየ። ጉምሩክ ኮሚሽን የጫት ኮንትሮባንድ እየጨመረ በህጋዊ መንገድ የሚመጣው ምንዛሬ እየቀነሰ ነው ብሏል። በፓርላማው በሌላ በኩል ኬላ ሀገረ መንግስትና ስርዓትን እየፈተነ ይገኛል ተብሏል። በፓርላማው ውስጥ በዝርዝር እንመለከታለን። ህንድ በፓኪስታንና በፓኪስታን ቁጥጥር ስር በሚገኘው ካሽሚር ግዛት የአየር ድብደባን ፈጽሞ አነጋጋሪ ሆኗል። በህንድ ቁጥጥር ስር በሚገኘው ካሽሚር ግዛት በሀገር ውስጥ ጎብኚዎች ላይ ጥቃት ከሰነዘረ ከሁለት ሳምንት በኋላ ህንድ በፓኪስታንና በፓኪስታን ቁጥጥር ስር በሚገኘው ካሽሚር ግዛት ላይ ተከታታይ ጥቃቶችን መሰንዘሯና ፓኪስታንም ጥቃቱን ለመከላከል እርምጃ መውሰዱ አሰምቷል። በዚህም ላይ ዝርዝር አዘጋጅተናል። ተመልካቾቻችን፣ ወደ ዝርዝሩ አልፋለሁም። አብራችሁ ቆዩ። በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ በተለያዩ አካባቢዎች ዛሬም ቀጥሏል። ባለፉት ሁለት ዓመታት በአማራ ክልል የሚካሄደው ጦርነት ዛሬም የቀጠለ ሲሆን የፋኖ ኃይሎች አንድነታቸውን ለማጠናከር ያለመ እንቅስቃሴ ላይ ይገኛሉ። ይህንን የፋኖ አንድነት ጉዳይ አሁናዊ ሁኔታ በተመለከተ የፋኖ አመራሮች መናገር ጀምረዋል። ጦርነቱ አስከፊ ከመሆኑም በላይ አገዛዝ ይሁነኝ ብለው በንጹዋን ላይ የሚፈጽመው ጥቃት አሁንም የቀጠለ ሲሆን በዛሬው ዕለት የተሰማውና አገዛዙ በጎጃም በሰርግ ቤት ውስጥ በመግባት ስምንት ንጹዋንም በግፍ መግደሉ ነው የተሰማው። በክልሉ ምዕራብ ጎጃም ዞን ፍኖተ ሰላም ከተማ ዙሪያ ዛባ ጽዮን በተባለ አካባቢ የአገዛዝ ጦር በሚሊሻ አባላት መንገድ እየተመራ ውጊያ መክፈቱን የፋኖ የመረጃ ምንጮች ለኢትዮ ኒውስ ተናግረዋል። በትላንትና ሁለት ከጠዋት ጀምሮ ውጊያ የተከፍተባቸው የፋኖ ኃይሎች በሰጡት የአጸፋ ውጊያ የአገዛዝ ጦር ወደ መጣበት ሸሽቷል ብለዋል። በዚህ ውጊያ ከፋኖ በኩል የደረሰ ጉዳት የለም ያሉት የመረጃ ምንጮች፣ በአገዛዝ ጦር በኩል ግን የሞትና የአካል ጉዳት ደርሰዋል ሲሉን የተናገሩትም። በተመሳሳይ በሰሜን ጎጃም ዞን ደቡብ ሜጫ ወረዳ ገርጨጭ ከተማ የፋኖ ኃይሎች ዘልቀቦ መግባት በከተማዋ በሚገኙ የአገዛዝ ጦር ላይ ጥቃት ማድረሳቸውን የፋኖ የመረጃ ምንጮች የነገሩን። በዚህም የፋኖ ጥቃት ምክንያት የአገዛዙ ካሪዎች በከተማዋ መሬት ለመሸንሸን ሲያደርጉ የነበረውን ስራ ማቋረጡ ነው ለማወቅ የተቻለው። በዚሁ በሜጫ ቀጠና ገርጨጭ አካባቢ ባግኒ በተባለ ቦታም የአገዛዝ ጦር ምሽት አምስት ሰዓት ከ30 ላይ ንጹሐንም በግፍ ገድሏል ሲሉ ነዋሪ ተናግረዋል የአገዛዝ ወታደሮች በሌሊት ሰርግ ቤት ውስጥ በመግባት የሰርግ ቤት ባለቤቱና ሚዜዎችን ጨምሮ ስምንት ሰዎችን መግደላቸውን የተናገሩትም ሚያዚያ 292017 ዓ ም የተገደሉት ንጹሐንም ስመኛው ሞላ ከበደ እንዲሁም ሞላ ከበደ አያና ሞላ ከበደ ትንሣኤ ፈቃደም ተመስገን አስማማው ገነት ገቦሬ ደሳለኝና ቁሜ ገብሬ መሆናቸው ሲታወቅ ገብሬ ደሳላይ አዳሙ ውበቱና ጋሹ ገረመውን ጨምሮ አስር ሰዎች ደግሞ ቆስለዋል ተብሏል። ከተገደሉትና ከቆሰሉት መካከል አብዛኛዎቹ ህጻናትና ታዳጊዎች ናቸው ሲሉም ነው ነዋሪዎች ጨምሮ የነገሩን። በአካባቢው እረኞችና ተማሪዎችን ጨምሮ በርካታ ወጣቶችና ታዳጊዎች በአገዛዙ ታፍነው መወሰዳቸውንም የአካባቢው ነዋሪዎች ጨምረው ነግረውናል። በተመሳሳይ የሚያዝያ ሰባት 2017 ዓ.ም የአፈር ማዳበሪያ ለመውሰድ ከተማ የገቡ ሶስት አርሶ አደሮች ማለትም አቶ የስጋት ተሰማ፣ አቶ ምረት በለጠና አቶ አታላይ ጥላሁን በሰቀላ ወረዳ በአገዛዙ ወታደሮች መገደላቸው ይታወሳል። በአማራ ክልል በቀጠለው ጦርነት ንጹሃን ላይ የሚደርሰው ግፍ በደል ከጊዜ ወደ ጊዜ እየጨመረ እንደሚገኝ ነዋሪዎች ያመለክታሉ። በተመሳሳይ በጎንደር ቀጠና ላይ አርማጮ ወረዳ አይነት ውሃ በተባለ አካባቢ ዛሬ ሌሊት ከባድ ውጊያ መደረጉም ታውቋል። በዚህ ውጊያ ከፍተኛ ሰብዓዊ ጉዳት ደርሰዋል፣ ያሉት የፋኖ የመረጃ ምንጮች በርካታ የሚሊሻ አባላት በፋኖ ተይዘዋልም ብለዋል። በምዕራብ ጎንደር ዞን ቋራ ወረዳና መተማ ወረዳ በተለይም ቱምት ነፍስ፣ ገበያ፣ መተማ ቁጥር ሁለት መንዶካ፣ መርትራድና የተባሉ አካባቢዎች ከፍተኛ ወታደራዊ እንቅስቃሴ እየተደረገ መሆኑን የአካባቢ መረጃ ምንጮች ተናግረዋል። በእነዚህ አካባቢዎች አልፎ አልፎ የከባድ መሳሪያ ተኩስ እንደሚሰማም ነው ጨምሮ የተናገሩትም። በሌላ በኩል የፋኖ አንድነት ጉዳይ አሁኑ ሁኔታ በተመለከተ የፋኖ አመራሮች መናገር ጀምረዋል። ፋኖ በዚህ የሁለት ዓመታት ውጊያ ውስጥ አንድነቱን ለማምጣት እንቅስቃሴዎችን በአሁኑ ሰዓት እያደረገ የሚገኝ ሲሆን አንድ አመራር የአማራ ፋኖ በአሁኑ ሰዓት አንድነቱን በእርግጠኝነት ይመሰርታል ብለዋል። የአማራ ፋኖ አንድነት በጎንደር ቃል አቀባይ ዮሐንስ ንጉሱ በእርግጠኝነት የአማራ ፋኖ አንድነት ይመሰረታል ሲሉን ያስታወቁትም የአማራ ፋኖ በጎጃም የአማራ ፋኖ በወሎ ቤተ አማራ የአማራ ፋኖ አንድነት በጎንደርና የአማራ ፋኖ በሸዋ ከፍተኛ አመራሮች አንድ የጋራ ተቋም መመስረት ያለ መውይይት ላይ መሆናቸውን ኢትዮኒስ ከምንጮች አረጋግጣለች። ይህ የፋኖ አንድነት በተመለከተ የተለያዩ አስተያየቶች እየተሰጡ መሆናቸውን ለማወቅ የተቻለ ሲሆን የፋኖ አመራሩ ደግሞ በእርግጠኝነት አንድነቱ ይበሰራል ሲሉ ሂደቱን በተመለከተ ተናግረዋል። የአንድነት ምስረታ ውይቱን በተመለከተ በይፋ በጻፉት ላይ ባለመግባባት ተበትኗል የሚሉትም ሆነ አልቋል ብለው የሚያውጁ ሁሉም ትክክል አይደሉም። ጉዳዩ ተጠናቆ ይፋ እስከሚሆን በትዕግሥት ጠብቆ መልካም ብስራት ጊዜውን ጠብቆ ይበሰራል ሲሉን ያስታወቁትም የፋኖ አመራሩ ዮሐንስ ንጉሱ የፋኖ አንድነትን በተመለከተ ይፋ እስኪደረግ ሁሉም በስክነት እንዲጠብቅ ጠይቋል። በክልሉ ለሁለት ዓመታት የቀጠለው ጦርነት አሁንም አውዳሚና በርካታ ንጹሃን የሞቱበት ሲሆን አገዛዙ የአማራ ህዝብ ጥያቄ መመለስ ፍላጎት ባለመያዙና እዚያም አልፎ የአማራ ህዝብ ትጥቅና ቀበጡ አስፈታለሁ ማለት ተከትሎም የአማራ ወጣቶችና ነባር አመራሮች የፋኖ ትግል መመስረታቸው ይታወቃል። በዚህ ሂደት ውስጥ ታዲያ በተለያዩ አደራሾች ውስጥ የቆዩ የፋኖ አመራሮች አሁን ላይ አንድነታቸውን ለማወጅ ከፍተኛ ጥረት እያደረጉ ይገኛሉ። የኢትዮጵያ ጤና ባለሙያዎች ጥያቄያቸውን እንዲመለስ የሚያደርጉት እንቅስቃሴ በመላ ሀገሪቱ እየሰፋ መጥቷል። ጥያቄያቸውን ለመመለስ ሳይሆን ለማፈን አገዛዙ እየተዘጋጀን የተባለ ሲሆን የጤና ባለሙያዎችና ተቋማት ግን ጥያቄዎቻቸው የማይመለስ ከሆነ ስራ ለማቆም በሚል ቀን ቆርጠዋል። መንግስት የጤና ባለሙያዎች ላቀረቡት ጥያቄ በአስቸኳይ ምላሽ ይስጥ የሚለው ደግሞ የኢትዮጵያ የጤና ባለሙያዎች ማህበር ነው። የጤና ባለሙያዎች ከደሞዝ ጭማሪና ጥቅማጥቅም ጋር ተያይዞ ለሚያነሱ ጥያቄ ምላሽ እንዲሰጥ የሚጠይቅ የቅድመ ስራ ማቆም አድማ ሰልፉ ዘርፎች በመላው ኢትዮጵያ እያካሄዱ መሆኑን ተከትሎም የኢትዮጵያ ጤና ባለሙያዎች ማህበር መንግስት ለጥያቄያቸው በአስቸኳይ ምላሽ እንዲሰጥ አሳስቧል። የባለሙያዎቹ ጥያቄ ሀገሪቱንና ማህበረሰቡን በማይጎዳ መልኩ መከናወን እንዳለበት ማጽንኦት ሰጥቷል። ዛሬም ሚያዚያ 29 ቀን 2017 ዓ ም ባወጣው መግለጫ በጤና ባለሙያዎች የተነሱ ጥያቄዎች ተገቢ በመሆናቸው መንግስት አፋጣኝ መፍትሄ መስጠት አለበት ይላል ማህበሩ። እነዚህ ጥያቄዎች በተደጋጋሚ ላይ የሚመለከታቸው የመንግስት አካላትና ከፍተኛ የመንግስት መስሪያ ቤቶች በተገቢ ህጋዊ መንገድ ማቅረቡን ገልጾ፣ ይሁን እንጂ የጤና ባለሙያዎች የሚያነሱ ጥያቄ በአፋጣኝና በተገቢ መንገድ ምላሽ ስላልተሰጠው የጤና ባለሙያዎች በተለያዩ መንገዶች መብታቸውን እየጠየቁ ነው ሲል ገልጿ። ማህበሩ ለተነሳው እንቅስቃሴ ድጋፉን ሲገልጽ የጤና ባለሙያዎች መብታቸውን ለማስከበር የሚያደርጉትን እንቅስቃሴ ይደግፋል፣ እውቅናም ይሰጣል ብሏ። ነገር ግን በኃላፊነት መከናወን እንዳለበት አጽንኦት የሰጠ ሲሆን አሁን ላይ መንግስት በጤና ባለሙያዎች የምነሱ ጥያቄዎችን ችላ ማለቱን እንዲያቆምና ለሀገሪቱ ችግር ከመፍጠሩ በፊት ተገቢውን ትኩረትና ምላ ምላሽ እንዲሰጥ አጥብቆ አሳስቧል። መግለጫው የወጣው በመላው ኢትዮጵያ የሚገኙ ጤና ባለሙያዎች ትላንት ማክሰኞ ዕለት የቅድመ አድማ ሰልፎች ማካሄዳቸውን ተከትሎ ነው። የማህበራዊ ሚዲያ ልጥፎች እንደሚያሳዩ ሰልፎቹ ዝምታ ይበቃል፣ ችግሮቻችንን ስሙ፣ አስቸኳይ መፍትሄ እንሻለን፣ ህይወታችን ዋጋ አለው፣ እናም አሁን ወይም መቼም የሚሉ መፈክሮች ይዘው ታይተዋል። እነዚህ የተካሄዱ ሰልፎች ሰፋ ላለው ሀገር አቀፍ ዘመቻ አካል ሲሆኑም ሄልዝ ወርከርስ ማተር እናም ፔ ሄልዝ ወርከርስ ፌርሊ በሚሉ ሀሽታጎች ስር እያደገ የመጣውን የማህበራዊ ሚዲያ እንቅስቃሴ ተከትሎ የመጡ ናቸው። ይህም ባለፈው አምስት ዓመታት የተነሱ ጥያቄዎችን ያስተጋባ ንቅናቄ ሲሆን አዘጋጆቹ አስር ቁልፍ ጥያቄዎችን የያዘ ደብዳቤ ለባለስልጣናት ለማቅረብ መዘጋጀታቸውን ገልጸው ጥሪዎቻቸው ምላሽ ካላገኙ የስራ ማቆም አድማ ሊፈጽሙ እንደሚችሉ በግልጽ አስጠንቀዋል። የእውቅና ለመኖርና የኑሮ ውድነት መጨመር በተቀናጀ መልኩ የማህበራዊ ሚዲያ ዘመቻ እንድናካሄድ አነሳስቶናል ሲል አንድ የጤና ባለሙያ ለአዲስ ስታንዳርድ ተናግሯል። ጉዳዩ የፖለቲካ ሳይሆን የመብት ጥያቄ ጉዳይ ብቻ ነው ይላል። የመጀመሪያው ዋናው ጥያቄ የጤና ባለሙያዎች ገቢ ከስራቸው ጋር ሲነጻጸር ዝቅተኛ መሆኑና ከኑሮ ውድነት ጋር የማይጣጠም መሆኑን በመጥቀስ የኢትዮጵያ የጤና ባለሙያዎች እንቅስቃሴ በሳምንቱ መጨረሻ ላይ በጻፈው ግልጽ ደብዳቤ ሚኒስቴሩ ለ12 ቁልፍ ጥያቄዎች ምላሽ እንዲሰጥ እስከ ግንቦት ሶስት ድረስ ቀነ ገደብ ሰጥቶታል። ደብዳቤው አስደሳች ምላሽ ካላገኘን ተገቢውን ህጋዊ እርምጃ ለመውሰድ ዝግጁ ነን ይላል ደብዳቤው። ዝቅተኛ ደሞዝ፣ በቂ ያልሆነ የመኖሪያ ቤት፣ የህክምና ሽፋን እጥረት ባለሙያ ባለሙያዎች ከሰብአዊ ክብር በታች የሆነ የኑሮ እንዲኖሩ የሚያስገዳቸው ሁኔታዎች ናቸው ሲል የረጅም ጊዜ ቅሬታዎችን በአጽንኦት ጠቅሷል። በተጨማሪም የምስራቅ አፍሪካ መስፈርቶችን መሰረት ያደረገ የደሞዝ ክፍያ፣ የተመጣጠነ የትርፍ ሰዓት ክፍያ፣ የመኖሪያ ቤትና የትራንስፖርት ክፍያ እንዲሁም በአስተዳደራዊ ወይም በጸጥታ አካላት ለሚደርስ በደል ህጋዊ ጥያቄነት ጨምሮ የፖሊሲ ማሻሻያዎች እንዲካሄዱ ጥሪ ይቀርቧል። የትግራይ ክልል ፕሬዚዳንት ሌተራል ጀኔራል ታደሰ ወረደ አርባ በመቶ የሚሆነው የትግራይ ግዛት በወራሪዎች ስር ነው የሚገኘው፣ የጊዜ አሰራር ዋነኛ ተልእኮ የክልሉን የግዛት ወሰን ማረጋገጥ ነው አሉ። ፕሬዚዳንት ሌተራል ጀኔራል ታደሰ ወረደም የተፈናቀሉ ዜጎችን ወደ ቀያቸው መለስ ይሁን የትግራይ ህገ መንግስታዊ ግዛቶችን ከጦርነቱ በፊት ወደነበረበት እንዲመለስ ማድረግ የፌዴራል መንግስት ኃላፊነት ጭምር ነው ብለዋል። ትግራይ አር ክልል አርባ በመቶ የሚሆነው ግዛት በወራሪዎች ቁጥጥር ስር ነው የሚገኘው ሲሉ ነው የክልሉ ጊዜያዊ አስተዳደር ሌተራል ጀኔራል ታደሰ ወረደ የተናገሩት። የጊዜያዊ አስተዳደር ወሳኝ ተልእኮ ናቸው ያለው ይህን የግዛት ወሰን ማረጋገጥና የተፈናቀሉ ዜጎችን ወደ ቀያቸው መለስ መሆኑን ፕሬዚዳንቱ ለተለያዩ ሀገር የውጭ ዜጎች ተናግረዋል። ፕሬዚዳንቱ ይህን የገለጹት በኢትዮጵያ የጀርመን አምባሳደር የሆኑት ጄኔስ ሃኒፊልድ ትላንት ሚያዚያ 28 ቀን 2017 ዓ ም በመቀለ ጽፈት ቤት ቦታቸው ተቀብለው ባነጋገሩበት ወቅት ነው ተብሏል። ታደሰ ወረደ 40 ዓመቱ የሚሆነው የትግራይ ክልል ግዛት በወራሪዎች ቁጥጥር ስር ነው የሚገኘው። ከሁሉም ነገር በፊትና ከምንም ነገር በላይ የጊዜ አሰራር ተልእኮ በህገ መንግስቱ የተከለለውን የክልሉን የግዛት ወሰን ማረጋገጥና የተፈናቀሉትን ወደ ቀያቸው መለስ ነው ሲሉም ለአምባሳደሩ መናገራቸው ከጽፈት ቤታቸው የተገኘው መረጃ ያሳያል። ፕሬዚዳንት ጀኔራል ታደሰ የፌዴራል መንግስት ከመከላከያ ሰራዊት ውጭ የሆኑ በእነዚህ አካባቢዎች የሚገኙ ታጣቂዎችን ከአካባቢ ሊያስወጣቸው ይገባል ሲሉም ለአምባሳደሩ ነግሯቸዋል ይላል ጽፈት ቤቱ። ፕሬዚዳንት ሌተና ጀኔራል ታደሰ ወረደ የተፈናቀሉ ዜጎች ወደ ቀያቸው መመለስ ይሁን የትግራይ ህገ መንግስታዊ ግዛቶች ከጦርነቱ ፊት ወደነበሩበት እንዲመለሱ ማድረግ የፌዴራል መንግስት ኃላፊነት መሆኑን ለአምባሳደሩ እንደገለጹላቸው መረጃው ጨምሯል። በትግራይ ትልቁ የፖለቲካ ርዕሰ ጉዳይ የተፈናቀ የሚያቀርቡ ዜጎችን ወደ ቀያቸው ማስመልስና የትግራይ ህገ መንግስታዊ ግዛቶችን ማረጋገጥ ነው የሚለው ነው ሲሉ መናገራቸውም ተካቷል። በተጨማሪም ታደሰ ወረደ ከአምባሳደሩ ጋር በነበራቸው ዊት የመጀመሪያ ዙር ታጣቂዎችን ወደ ማህበረሰብ የመቀላቀል ተግባር እስከ መስከረም ይጠናቀቃል። ሁለተኛው ዙር ግን ከክልሉ ግዛት መከበር ጎን ለጎን የሚፈጸም ነው ሲሉ መናገራቸውን ጽህፈት ቤታቸው አስታውቋል። ጽህፈት ቤታቸው ባጋራው መረጃ ፕሬዚዳንት ታደሰ ሁለተኛው ዙር ክልሉን የቅድሞ ታጣቂዎች ትጥቅ ማስፈታትና ወደ ህብረተሰቡ የመቀላቀል ተግባር የሚከናወነው ተፈናቃዮች ሙሉ በሙሉ ወደ ቀያቸው መመለሳቸውና ህገ መንግስታዊ የትግራይ ግዛቶች መመለሳቸው ሲረጋገጥ ጎን ለጎን በትይዩ የሚፈጸም ነው ብለዋል። ጽህፈት ቤታቸው በተጨማሪም ፕሬዚዳንት ታደሰ ጊዜ አሰራሩ አሁን ታይሎት ለማምጣት ከፌዴራል መንግስት ጋር መልካም ግንኙነት ለመፍጠር እየተሻለ ነው ማለታቸውም ተሰምቷል። ቀደም ሲል በጠለምት የተፈናቀሉ ዜጎች ወደ ቀያቸው ለመመለስ የተደረገው ጥረት አለመሳካቱን ያመለክተው ፕሬዚዳንት ጽህፈት ቤቱ የጸጥታ ሁኔታ ባለመጥራቱ ለዳግም መፈናቀልና ለችግር እንደደረጋቸውም ጠቁሟል። በቃላት ሊገለጽ ማይችል ህይወት ውስጥ ይህ እንዲኖሩ የተገደዱ ወገኖቻችን ከክረምት በፊት ወደ ቤታቸው ለመመለስ በተቻለ መጠን ከፌዴራል መንግስት ጋር በመረዳዳት ስራ መጀመር አለበት ማለታቸው የሚያትታ ጀርመን በትግራይ በተለይም በግብርና፣ በትምህርት፣ በጤናና በመሳሰሉት የሚወደስ ድጋፍ ስታደርግ ቆይታለች ሲሉ በመግለጻቸው በቀጣይ ትግራይ ልማት ለማገዝ የምታደርገው ጥረት አጠናክራ እንድትቀጥል መጠየቃቸውም ተሰምቷል። አምባሳደር ጄኒስ ሃንፊልድ በበኩላቸው በትግራይ የትግራይ ጊዜ አሰራር የተለመውን እቅድ በማድነቅ ጀርመን በትግራይ ዘላቂ ሰላም ለማረጋገጥና የተለያዩ የልማት ስራዎችን ለማጠናከር ለማጠናክር የምታደርገውን ድጋፍ አጠናክራ ትቀጥላለች ማለታቸውም የታደሰ ወረደ ጽፈት ቤት አመልክቷል። ጅቡቲና ሶማሊያ የኢትዮጵያ የጫት ግብይትን እያተራምሱ ነው አለ የብልጽግናው ፓርላማ። የጉምሩክ ኮሚሽን በበኩሉ የጫት ኮንትሮባንድ እየጨመረ በህጋዊ መንገድ የሚመጣው ምንዛሬም እየቀነሰ ነው ብሏል። ኬላም ሀገርና መንግስትን እንዲሁም ስርዓትን እየፈተነ ይገኛል ተብሏል። የህዝብ ተወካዮች ምክር ቤት በኮንትሮባንድ የሚወጣው የጫት መጠን ሲኒየር በህጋዊ መንገድ ከሚላከው የሚገኘው የውጭ ምንዛሬ ከጊዜ ጊዜ እየቀነሰ ነው ብሏል። ምክር ቤቱ ትላንት ሚያዝያ 28 ቀን 2017 ዓ ም በአካሄደው መደበኛ ጉባኤ የገቢዎች ሚኒስቴር የዘጠኝ ውራት እቅድ አፈጻጽም ሲገመግም ነው ይህን በግልጽ የተናገረው። የገቢዎች ሚኒስቴር በሚከታተለው የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የተዘጋጀው ጥያቄ ያቀረቡት የኮሚቴው አባል አቶ ደበባ አድማሶም የጫት ምርት በህገወጥ መንገድ ወደ ውጭ ሲላክ እየተያዘ ያለው መጠን ከፍተኛ ነው ብለዋል። በውጭ ንግድ ኮንትሮባንዶች ከሚያዙ ሸቀጦች ከፍተኛ ድርሻ የሚይዘው ጫት መሆኑን፣ ወደ ውስጭ ከተላኩ ምርቶች የሚገኘው የውጭ ምንዛሬ ደግሞ ከሌሎች ምርት በተቃራኒ በተከታታይ አመታት በከፍተኛ ደረጃ እየቀነሰ እንደሆነ ማስረድተዋል። ዘንድሮ በዘጠኝ ወራት ባለፈው አመት ተመሳሳይ ወቅት ከጫት የተገኘው አንድ መቶ ሰላሳ ስምንት ሚሊዮን ዶላር ወደ ዘጠና ሚሊዮን ዶላር ዝቅ ማለቱ ወይም በሰላሳ አራት በመቶ ቅናሽ ማሳየቱን አቶ ደበበ ፓርላማው ተናግረዋል። በንግድ ማጭበርበርና በኮንትሮባንድ ንግድ የሚያዘው የገንዘብ መጠን የወንጀል ተሳታፊዎች ቁጥር ከጊዜ ወደ ጊዜ በከፍተኛ መጠን እየጨመረ ነው የሚሉት እኒህ የፓርላማ አባል ኮንትሮባንድና ህገወጥ ንግድ በኢትዮጵያ ንግድ ስርዓት፣ ገቢ አሰባሰብ ላይ አሉታዊ ተጽዕኖ እያሳደሩ ናቸው በአሁኑ ሰዓት ብለዋል። ድርጅቱ ማህበራዊና ኢኮኖሚያዊ የጸጥታ ችግሮችን በማባባስ እያሳደረ ያለው ተጽዕኖ ከፍተኛ ነው ያሉት እነዚሁ የፓርላማ አባል ኮንትሮባንድ በአገሪቱ ከዘርፉ ማግኘት የሚገባትን ጥቅም አሳጥቷታል ብለዋል። የገቢዎች ሚኒስትሯ ወይዘሮ አይናለም ንጉሴ ባቀረቡት ሪፖርት በዘጠኝ ወራት ግምታ ያዋጋቸው 132 ቢሊዮን ብር በገቢ እንዲሁም 24 ቢሊዮን ብር የሚገመቱ ወጭ ኮንትሮባንድ እቃዎችና ህገወጥ ገንዘቦች በቁጥጥር ስር ውሏን ተብሏል። አፈጻጽሙ ካለፈው ዓመት ጋር ሲነጻጸር በ34 ቢሊዮን ብር ብልጫ አለው የተባለ ቢሆንም በአገዛዙ አጠቃላይ በኮንትሮባንድ የደለቡ ባለስልጣናትና ባለሀብቶች እንዳሉ፣ ይህም ደግሞ ስርዓቱን አንቁ እንደያዙ ተገልጿል። በኮንትሮባንድ ተጠርጥረው የተያዙ 136 ተሽከርካሪዎች ውስጥ ገብተው ያልወጡ 27 ተሽከርካሪዎች፣ ሌሎች ምክንያቶች 31 ተሽከርካሪዎች፣ በድምር 27 ተሽከርካሪዎች አሉ ብለዋል። በአሁኑ ሰዓት በኮንትሮባንድ ሰዓት የተገኙ 115 አዘዋሪዎች በቁጥር ስር ናቸው የተባለ ሲሆን በ162 ቢሊዮን ብር በዚህም ድኗል ተብሏል። በአጠቃላይ በአሁኑ ሰዓት በአንድ የሚሆን በሌላ መልኩ ጤናማ የሆኑ ሰነዳቸውን አቅርበው የሚገባቸው የመንግስት ግብር የሚከፍሉ ቢኖሩም ቀላል ቁጥር የሌላቸውና ያለማጋነን ከ85 በመቶ የሚሆኑ ወደ ሀገር ውስጥ የሚገቡ እቃዎች ለተለያዩ ማጭበረቦች ተጋልጠው በኮንትሮ እንደሚገቡና በአገዛዙ ባለስልጣናትና ባለሀብቶች ቅርበት የተወሰኑ ናቸው ተብሏል። ይህ ሰነድ ምርመራ፣ በድንገት ፍተሻ፣ በመደበኛ ፍተሻ፣ በስጋት ስራ አሰራር የታየ ነው እንጂ እንዲያውም ከዚህ ሊበልጥ ይችላል የተባለው፣ ፓርላማው ውስጥ ኮሚሽነሩ የኬላ ጉዳይን በተመለከተ ሲያብራሩም፣ ይቅርታ የጉምሩክ ኮሚሽን ኮሚሽነር የጉምሩክ ኮሚሽን ኮሚሽነር ቀበሌ ዳበታ የኬላ ጉዳይን በተመለከተ ሲያብራሩ በሀገር አቀፍ ደረጃ ሀገር መንግስትና ስርዓት የሚፈትን አንዱ ችግር ማነቆ ሆኗል ኬላ ብለዋል። ኬላ በውጭ ገቢ ምርት ላይ ያለው ተጽዕኖ ለማስገንዘብ የፈጀብን ጊዜ ቀላል አልነበረም፣ ነገር ግን አሁንም የተሟላ ግንዛቤ የለም ይላሉ። ችግሩ ቀጥሏል ያለ ፌዴራል መንግስት እውቅና ያለ ጉምሩክ እውቅና ኬላ ዘርግተው በኢትዮጵያ ምድር ህገወጥ ድርጊት የሚፈጽሙ አካላት በጣም በርካታ ናቸው። የተከበረው ምክር ቤት ድጋፍ የምንፈልግበትና የምንጠይቅበት ጉዳይ ነው ብለዋል። በጠቅላይ ሚኒስትሩ በተደጋጋሚ አቅጣጫ ተሰጥቷል። በፓርቲ ጉዳይ አቅጣጫ ይሰጥበት፣ በሚኒስትሮች ምክር ቤት አቅጣጫ ይሰጥበታል። የክልል አመራሮች ተሰብስቦ አቅጣጫ ይሰጡበታል። አቅጣጫውን የተቀበሉ የተወሰኑ የመንግስት አካላት ሂደው አንድ ሁለት የተወሰኑ ኬላዎችን ያነሳሉ። ይሁን እንጂ የጸጥታ ችግር ያለባቸው አካባቢዎች ውጭ ባሉ አካባቢዎች በተጠና ጥናት፣ ከዛ መለስ ባሉ አካባቢዎች 279 ህገወጥ ኬላዎች አሉ ብለዋል። አንድ አሽከርካሪ ከመርካቶ ሸቀጣሸቀጭ ነው ሞያሌ ጋምቤላ ወይም ጎንደር ለመድረስ የሚከፍለው ዋጋ እንግልትና በገንዘብ መጠየቅ በጣም አስከፊ ሆኗል። ብለዋል ህገወጥ ኬላ ይወገድ ተብሎ አቅጣጫ ከተሰጠ በኋላ በተደጋጋሚ መቀበል የማይችል ኬላ ዘርግቶ ፖሊስ የማያሰማራ ህግ ያክብራል ህግ ያስከብራል የሚባለው አካል ጉዳዩን ሲታሰር ለማን አቤት እንደሚባል ግራ ያጋባል ሲሉ ኮሚሽነሩ ገልጸዋል። ዋጋ የሚከፍለው የፌዴራል እና የክልል ጸጥታ አካላት ተገቢ ክብር ያላቸው ናቸው። ነገር ግን ኬላ አፍርሰናል ገመድ በጥሰናል ይላሉ። ሌሊት ላይ ሁሉንም ኬላዎች ቆመን ልንጠብቅ አንችልም። ህግ ነው መግዛት ያለበት፣ ስርዓት ነው መግዛት ያለበት። ይህን የምናስፈጽመው ደግሞ ህግ ማስፈጽማል በሚባለው የጸጥታ አካል ነው። ነገር ግን የጸጥታ አካሉ ህግ ላይ ካመፀ ለእኔ ችግር ነው ብለዋል። ይህ ነገር ሰፊ መፍትሄ ይፈልጋል፣ እስከ መጨረሻውን ሄድበታለን ሲሉ ኒው ኮሚሽነር መናገራቸው ተሰምቷል። የፌዴራል አቃቢ የጉምሩክ ኮሚሽንና የፌዴራል ፖሊስ ኮሚሽን ከክልል ፖሊስ ኮሚሽን ጋር በመሆን ኬላ ማንሳት በማይችሉ አካላት ላይ የማያዳግም እርምጃ ለመውሰድ የተጀመረ ስራ ይቀጥልን ብለው አቤቱታ ማቅረባቸውን በፓርላማ ተሰምተዋል። ጊዜውን ሮ የተደረገው ጥናት ባቀረብንላችሁ ልብ የሚያደማ ብዙ ነገር አለ ሲሉ ለፓርላማ አባላት ተናግረዋል። የጫት ኮንትሮባንድን በተመለከተ ሲያብራሩም የጫት ግብይትን የሚያተራምሱ አካላት ከጅቡቲም ከሶማሊያ መኖራቸውን ገልጸው የኢትዮጵያ የጫት ግብይት ስርዓት እንዳይይዝ የሚፈልጉ አካላት እየተፈተኑ ነው ሲሉ አብራርተዋል። በሌላ በኩል ክልሎች አገር ውስጥ በሚንቀሳቀሱ የጫት ምርት ገቢ ማግኘት መፈልጋቸው፣ በሌላ በኩል ደግሞ ወደ ውጭ ከተላከ ጫት የውጭ ምንዛሬ መሰብሰብ መፈልጋቸው ሁለቱ እንዳይጣጣም ለማድረጉ የተለየ ድርጅት አሰራርና አመራር የሚፈልግ ጉዳይ በመሆኑ ተቸግረናል ብለዋል። ህንድ በፓኪስታንና በፓኪስታን ቁጥጥር ስር በሚገኘው ካሽሚር ግዛት የአየር ድብደባ መፈጸሙ አነጋጋሪ ሆኗል። በህንድ ቁጥጥር ስር በሚገኘው ካሽሚር ግዛት በአገር ውስጥ ጎብኚዎች ላይ ጥቃት ከተሰነዘረ ከሁለት ሳምንታት በኋላ ህንድ በፓኪስታንና በፓኪስታን ቁጥጥር ስር በሚገኙ ካሽሚር ግዛት ላይ ተከታታይ ጥቃቶች ሰንዝራለች። ህንድ በፓኪስታንና በፓኪስታን ቁጥጥር ስር በሚገኘው ካሽሚር ዘጠኝ የተለያዩ ቦታዎች ላይ የሚሳይል ጥቃትን የሰነዘረችው፣ የፓኪስታን መከላከያ ኃይል በበኩሉ ሶስት ቦታዎች ላይ ጥቃት መፈጸሙን ገልጾ ስምንት ሰላም ሰላማዊ ዜጎች ተገድለዋል ብሏል። የሀገሪቱ ውጭ ጉዳይ ሚኒስቴር በበኩሉ ስምንት ሰላማዊ ዜጎች መሞታቸውን አረጋግጦ 35 ደግሞ ከፍተኛ ጉዳት ደርሶባቸዋል ብሏ ፓኪስታን ኢስላማባድ በመረጠችው ጊዜ ምላሽ ትሰጣለች ስትል ስለ ጥቃቱ ተናግራለች። ይህን መከላከያ ሚኒስቴር ጥቃቱን ኦፕሬሽን ሲንዶር ሲል የጠራው ሲሆን ይህ ዘመቻ ሚያዝያ 14/2017 ዓ ም 22 ህንዳውያንና አንድ ኔፓላዊ የገደሉትን ተጠያቂ ለማድረግ የተካሄደ ነው ባይ ነው። ፓኪስታን ህንዳውያን ጎብኚዎች በቀጠፈው ጥቃት ላይ ምንም አይነት ተሳትፎ እንደሌላት ገልጻ የህንድ የሚሳይል ጥቃት ምንም ትንኮሳ ሳይደረግ የተፈጸመ መሆኑን ገልጻለች። ጠቅላይ ሚኒስትር ሼህ ባዝ ሸሪፍ ይህ አስጸያፊ ትንኮሳ ምላሽ ሳይሰጠው የሚታልፍ አይደለም ሲሉ ዝተዋል። ህንድ ረቡዕ ማለዳ በዘጠኝ የተለያዩ ስፍራዎች በፓኪስታን የሚተዳደሩ ካሽሚርና ፓኪስታንን ኢላማ በማድረግ ጥቃት መፈጸሟን ተናግራለች። ዴልሂ ኢላማ ያደረገቻቸው ስፍራዎች የሽብርተኞች መሰረ መሰረተ ልማት ናቸው ያለች ሲሆን ጥቃት የተፈጸመባቸው ስፍራዎች የታቀደባቸውና ኢላማ የተደረገባቸው መሆናቸውን አስታውቃለች። ህንድ ምንም የፓኪስታን ወታደራዊ ተቋማትን አለመምታቷን ገልጻ የተፈጸሙ ጥቃቶች ኢላማ የተደረገባቸው በአግባቡ የተሰሉና በተፈጥሮ ወደ ሌላ ግጭት የማይስፋፉ መሆናቸውን አብራርታለች። ፓኪስታን በበኩሏ ሶስት የተለያዩ ስፍራዎች ላይ ጥቃት መድረሱን በይፋ ትገልጻለች። የፓኪስታን መከላከያ ሚኒስቴር ከሃዋጃ አሲፍ ለጂዮን ቲቪ በሰጡት ቃለ ምልልስ በጥቃቱ የሰላማዊ ዜጎች ሙሪያ አካባቢ መመታቱን ተናግረው ህንድ ኢላማ የተደረጉ የሽብርተኞች ካምፖች ናቸው የምትለው ሐሰት ነው ይላሉ። የፓኪስታን መከላከያ ሚኒስቴር ቃል አቀባይ ለቢሲ እንደተናገሩት በጥቃቱ ሁለት ህጻናትን ጨምሮ ሰባት ሰዎች ሞተዋል ብለዋል። ሮይተርስ የዜና ወኪል እንደዘገበው ከሆነ የፓኪስታን መከላከያ ቃል አቀባይ አምስት የህንድ ተዋጊ ጀቶችንና ሰው አልባ አውሮፕላኖችን መትተው መጣላቸውን ተናግረዋል። ህንድ በጉዳዩ ላይ እስካሁን ድረስ ይፋ የምላሽ አልሰጠችም። በቀጠናው ያለው ይህ የወታደራዊ ውጥረትና የውጊያ አዝማሚያ ዓለምን ያሳሰበ ሲሆን በርካቶች በህንድና በፓኪስታን ዙሪያ ለመሰለፍ ጫፍ ላይ ቁመዋል። የተወዳጅ ተመልካቾች የዕለቱ መረጃዎች እነዚህ ነበሩ። መልካም ጊዜ ያለ